የመንግስትና የህዝብ ሀብት በብልሹ አሰራር እንዳይባክንና ለታለመለት የልማት ስራ እንዲውል ማድረግ እንደሚገባ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ ተናገሩ። በስነ ምግባር ግንባታና ሙስናን በመከላከል ላይ ያተኮረ የኦዲተሮች መድረክ ተካሂዷል። ያያው ተስፋውል በተለያዩ የስራ ዘርፎች የልማት ተግባራትን ለመፈጸም የሚመደበው ሀብት ከአመት አመት እያደገ ነው የመጣው። ይህን ሀብት በአግባቡ በመያዝ ለታለመለት የልማት ስራ እንዲውልና የህዝብ ተጠቃሚነት እንዲያረጋግጥ ብልሹ አሰራሮችን መከላከል ይጠይቃል። ለዚህ ደግሞ የኦዲተሮች ኃላፊነት ከፍተኛ ነው። በአማራ ክልል በመንግስት ተቋማትና በልማት ድርጅቶች የሚገኙ የውስጥ ኦዲተሮች በኦዲት ምርመራና የኦዲት ግኝትን በማስመለስ ረገድ የሚታዘቧቸውን ክፍተቶችና መፍትሄ ያሏቸውን ሀሳቦች አንስተዋል። ዋና ኦዲትም በውስጥ ኦዲትም የተገኙ ግኝቶች አሉ። እሱም በማስመለስ በኩል በአንድ ወቅት ላይ የተደራጀ የተቀናጀ በበላይ አካል የሚመራ ነገር ሲመጣ ውጤት ይኖራቸዋል። እንዲህ አይነት ነገሮቹ ሲቀሩና ግምገማዊ ሁኔታዎች ለዘብ ሲሉ ደግሞ እነዚህን ግኝቶች በማስመለስ እና እርምጃ መውሰድ በኩል ውስንነቶች አሉ። ቀጣይነት እንዲኖራቸው የተቀናጀ አሰራር መሰራት አለበት ብዬ ያምናለሁ። እንደ ውስጥ ኦዲት ራሳችንን ማብቃት ራሳችንን ማየት፣ ራሳችንን መዳሰስ ይጠይቀናል ብዬ አምናለሁ። በተለይ የግዥ ስርዓቱ ለብልሹ አሰራርና ለሌብነት የተመቸ መሆኑን ያነሱት ኦዲተሮቹ ይህን ችግር የሚፈታ አሰራር መዘርጋትና ፈጥኖ ወደ ስራ መግባት ያስፈልጋል ሲሉም አመላክተዋል። ለምሳሌ ላፕቶፕ እንውሰድ፣ 25 ሺ ብር፣ 30 ሺ ብር ነው ስትገዛው፣ በመስሪያ ቤት ግን 180 ገብቷል። ይህን እንዴት ያድነዋል? እስቲ ኦዲተር፣ አሰራሩ ካልተቀየረ፣ ደንቡ ካልተቀየረ፣ መመሪያ ካልቀየረ ክልሉ ሊድን አይችልም ብዬ ስለማስብ አቅም መገንባት ይጠይቃል። ተገንብቶ ደግሞ መስተካከል የማይችል በጣም ውስነት ያለበት ካለ የሚመጥነው ቦታ ማስቀመጥ ይጠይቃል። መርምሮ ግኝት አለበት ብሎ ሰነድ ሰጥቶ የተከሰሰ አካል ወደ ሌላ አካል ወስዶ ፍትሕ ሲጠይቅ የሚሸነፍበት ሁኔታ መረጃ በማጥፋት ከሆነ ወይም ደግሞ ውጤት በመቀየር ከሆነ መጠየቅ አለበት ብያምናለሁ የተቋማት የውስጥ ኦዲተሮች ለልማት የተመደበ የመንግስትና የሕዝብ ሀብት እንዳይመዘበር ቀድሞ መከላከል ከተወሰደን በማስመለስ ከፍተኛ ኃላፊነት እንዳለባቸው ያስገነዘቡት የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ ለተግባራዊነቱም ተቋማቸው በአጽንኦት እንደሚሰራ አረጋግጠዋል። አሁን የሀገራችን በጀት ከቢሊየን አልፎ ወደ ትሪሊየን ገብቷል። የክልል በጀትም ስናየው በየአመቱ በጣም አዳጊ የሆነ በጀት እየተበጀተ ነው። ይህ በጀት ደግሞ ለታለመለት አላማ ይውል ዘንድ በዋናነት የውስጥ ኦዲተሮች ሚናችሁ እጅግ በጣም የጎላ ነው። የሌባና ፖሊስ አይነት አካሄድን አይደለም መከተል እንደ መንግስት የተፈለገው አሰራሮችን ማዘመን፣ አሰራሮችን ዲጂታላይዝ ማድረግ ነው። በያንዳንዱ ለምሳሌ የግዢ ስርዓቱን ዘመናዊ ለማድረግ የኤሌክትሮኒክስ ግዢ ወደ ተግባሪ ግባ ነው መንግስት ያስቀመጠው አቅጣጫ። በሀገር ደረጃ ተጀምሯል፣ በክልል ይቀጥላል። ሀብትን የሚያባክን አሊያም ለግል ጥቅም የሚያውል ተግባር ከመፈጸሙ አስቀድሞ መከላከል ቢቻል የተሻለ ውጤታማ እንደሚያደርግ ያስረዱት ደግሞ የአማራ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር የሆኑት ዶክተር አማረ ብርሃኑ ናቸው። ምን ያህል ገለልተኞች ነን ኦዲተር ስራችን ላይ። ስለዚህ ከራሳችን መጀመር አለ። ሌላው እንደምታዩት ሙያ በጣም የሚፈልግ ዘርፍ ነው ይሄ። ስለዚህ የሙያ ብቃታችንን ማሳደግ መቻል አለብን። ሌላው የአሰራር ስልታችንን በደንብ መመርመር ነው፣ መከላከል ነው ዋናው። ነገሮች ከመተግበራቸው ከመምጣታቸው ችግሮች ከመፈጠራቸው በላይ በፊት የመከላከል ስራ ላይ በጣም አተኮረ ልንሰራ ያስፈልጋል። አሁን ላይ እየተፈጸመ ያለው የሙስና ወንጀል ቃለ ጉባኤዎችንና አስፈላጊ ሰነዶችን በማሟላት መሆኑ ተጠያቂነትን በቀላሉ ለማስፈን አስቸጋሪ እንደሚያደርገው የተመላከተ ሲሆን ለመከላከልም አቅምን ማሳደግ ያስፈልጋል ተብሏል። በስነ ምግባር ግንባታና ሙስናን በመከላከል ላይ ያተኮረ የውስጥ ኦዲተሮች መድረክ በባህር ዳር ተካሂዷል።